ከዛ በኋላ ግን ያው ፌመስ ስትሆኚ ዩ ገን ሃቭ ሰም ፋን አዚን ሰዎች የሚወድሽ ይኖራሉ፣ የሚቃወምሽም ሰዎች ይኖራሉ። አደ ያው እሷ ያንግ ና ሽዝ ኦንሊ ቲዌንቲ ይርስ ኦልድ ስለዚህ አልቻለችውም ፌመስ መሆኑን ምናምን። ለምን አይ ቲንክ እናቷ ራሱ ስታወራ ምን አለች፣ መንገድ ላይ ስቡላ ስንሄድ የሆነ ሰው ኦልሞስት መኪና ሁላ አጋጭቷት ነበራለች። ኮሬክት ሚ ፋም ሮንግ ደን ሌላ ደግሞ ምን አለች የሆነ ሰው ሁላ ፖይዝን ሊያረጋት ሁላ ነበር አለች፣ አድነው በምግብ ይሆን በመጠጥ አላቅም። እንደዛ እያለች ስትተዋራ የሆን የማኛ አብሎ ንትን አቁሞ ንትን እንደማ እንደማውራት ሌላ ጥያቄ ነው የሚጠይቀው። ከዛ ተነስቶ ምንድን ያለው እዛ ቆይተሽ ግን ቦርድ ነሽ ነው የተመለስሽው አደል አላት። ቦርድ ማለት ሲደብርሽ ነው። እሷ ያለችው ኖ ዲፕሬሽን ያዘኛለች።

ኦኬ ያ ደግሞ ይሄ ማነው ስሙ የሚባለው ገብቶ ሲለፈልፍ የነበረው በእንግዘኛ ኤዳዝሚን የሆነ ሰው በእንግዘኛ ስለሚያወራ እንትን ጎበዝ ነው ማለት አደለም። ይሄ ማነው ስሙ ድሬሎክስ ያለው ሶሪ ጋይ ሳዶ መንበዝ ነይም ሲጮ የነበረው ወሲዝ ነ ኮመንት ላይ ጻፉልኝ። ይቅርታ ማን ነበረ ገብቶ በእንግዜኛ ስለፈልፍ የነበረው? አዎ የሻርክ እሱ ጋብቶ ደግሞ ሲጮሄ የነበረው ለምን እናትሽ እዚያም ጥተሽ ታሰድብ ያለ ሸሞኝ ምናምናም። እሷ ደግሞ ስ ቻንስ ስጠኝና ኤክስፕሌን ላርገ እያሳደብኩ አደለም ሲላት ኖ ኖ ኖ ኖ መተሽ እናትሽ ምትሳደብኝ ምናምን ብሎ በእንግሊዝኛ ሲለፈልፍ፣ ሰው ዝም ብሎ ኮመንት ላይ ጎበዝ አዎ ምናምን ይላል፣ ግን ምን እንደሚል ማንም አይገባው። ኦኬ ኦብቪየስሊ አሌክስ መልሶ ማውረት ያልቻለው በእንግሊዝኛ እሱ ሲለፈልፍበት ነው። ልጁ እንግሊዝኛ አይችልም እንጂ ዳዝ ሚን እሱ ዊን አረገ ማለት አደለም።

ኮዝ ሎቭ ያንግ ፒፖ እንትን ይፈራሉ፣ መጥተው ለመናገር ምናምን እና ጥሩ አይደለም። እችል ጭንቀት ይዟት ራሷን ማጥፋት ትችላለች ወይ ኒቲንግ። እዚህ መታ ስታወራ እናንተ ተነስታችሁ አታክ ምታረጓት። ኤኒዌይስ ሃቭ ናይስ ኤቭኒንግ ኤቪዋን፣ ታንክ ዩ ፈጊሚ ቻንስ። እሺ ባይ። አሌክስ የት ነው የሄድከው? ተመለስኩ እኮ። መልሽ የት አለ? ራሱ መግባት ይችላል። ማሜ ሰላም ነው? ሰላም ጊዜ እንዴት ናቸው? ሰላም ነው። አለን አንበሳውን ሳታወርድ ገባኩ። በቃ ትልቁ አካውንት ላ እንደውም ላወርድ ነበር ደስ ብሎኝ ቻርጅ ላይ ንኳይ። እንዴ እዚህ ጋር ሊያስገርመኝ ነው ጋይስ። አንበሳ ወርዱ በለው። እሺ ቀድመኝ ይሰዋለ ወይስ ሊሄድበታል? የሚቀድም የለም። ሄድበት አይ ተጫዋች ማስዬ እሺ። በመጀመሪያ ደረጃ ስላስገባችሁኝ እጅግ በጣም አመሰግናለሁ። ብዙም እንደዚህ አይነት አጀንዳዎች ላይ ትኩረት ባናደርግም ያው አንዳንድ ጊዜ ያስገድናል ን ። የሚገርመኝ ልጅ ቆንስ ልጁ ታይበላ እንዳታፋትት፣ አንተም ደግሞ በማህበር እናገባት። ዝም ብለህ አስረግዝ እባክህ፣ አግብተህ ቶሎ ብለህ ማለት ነው። ግርግር አያስፈልግም። ንፋስ ከገባ እኮ ሰውዬ ታጣታለህ። ፋክቶ እኛን ሰው ላናጠፍ እናነጠፍ ጋር ምን ይገናኛል? በጣም ነው እያመለጠ ነው ምን አንድ ሁለተኛ

ሲም ሲጋው ስማ ሲጋው የዲዚን እና ምናምን ነገር ምንድን ነው? ማንም የአበሻ ችክ ስለማትቀርበው አሜሪካን ለአሜሪካን ስለሆኑ ምንደ በጓሮ ገብቼ ዶሮ ጥበላሉ ብሎ እኮ ነው። ሆት ጆክ ሰልችቶት ነው።

እኔ ግን ን አንዴ ብቀድም ሀሳብ እንዴት አይሻል ሎዛ፣ አንደኛውን ስ ደግሞ ቅድም እያየኋት ማለት ነው። ሞባይል ይዛው እሱ በአስራ ሁለት አመቱ እኮ ሞባይሉ ላይ በአስራ ሁለት አመቱ ሞባይል ነበረ

እና ከእንደዚህ አይነት ሰው ከእንደዚህ አይነት ነገር ከሚያወራ ሰው ጥሩ ነገር ጠብቀት ነበር። ታዲያ አንድ ጊዜ ግን ማለን ከፈጣሪ ጋር መነካከል አልፈልግ ነው እንጂ አይገርም እማማ ሮማን፣ እማማ ሮማን ብቻ ናቸው ለአንተ ሲያግዙ የሰማሁት። ከማማ ሮማን ውጭ ሁሉም ሲሰድብ ነበር። አንቺ ወይዘሮ ሮማን ወጣት ነች፣ አራዳ ነች፣ ሁሉ ነገር ይገባታል እንዴ! በስነስርት በፍሪድም ያደረት ልጅ ነች። እነዚህ ከዒላ ወደ ቤት ከቤት ወደ ዒላ ሜሪንበር ምን ያውቁታል?

ወይ ያው ጎንደሬዋ ስትሉኝ ደስ ነው የሚለኝ። በምን ከም ጎነ እንደ ጎንደሬ እኮ አልገባህም። ሎዛ ትግራ ቤቲ ፕላስ ጎንደሬ። አንዳንድ ጀግና ሰው ስዑድ ዓረቢዶ ከብት ጠብቆ የሰው ቤት አጽድቶ ቤተሰቡን ይቀይራል፣ ቤት ይገዛል፣ መሬት ይገዛል። እነዚህ ደግሞ ዩሮፓ አሜሪካ ላይ ተቀምጠው ስለሰው መውራት ማውራት ፎር ሀውርስ መቼ መጨረሻ ላይ ሲጨንቃት እኮ አሁን መኪና ገዝታ አይሰጠችው የውሃ ጉድጓድ ማለት ነው፣ ኢላ ማለት ኦኬ። አሁን ከኢላ ወደ ቤት ስትል በቃ ከጉድጓድ ውሃ የተሸከሙ ወደ ቤታቸው፣ ከቤታቸው ወደ ጉድጓድ ውሃ ነው የሚሄዱት። ምክንያቱም አህያ ጥቅም የለውም፣ ሌለ ለመንጫ እንጂ ማረን የሆን ይማኛ ማድማ አህያ የአህያ መጨረሻ ነ የአህያን ክብር ማ አትስተውተው አትሊስት አህያ ኢየሱስ ኢየሱስ ክርስቶስን ተሸክማ ተጉዛለች። ክብር አላት አህያን ሚስት ሰው የአህያን ክብር ማ ትስጠው። ለሱ ወዴት ወዴት የህል እንኳን ክብር የለውም። ትናንትና ምን ምን ሲሰማው መሰለሽ? ዶዛ በባይዶ በሰፊ አድርጌ ዩቱብ ላይ ገልጫዋል። በኋላ ፖስት አድርጌያለሁ። ባለፈው ምን ሲል ነበር? ትግራዋይ ሆነ ማለት ነው ለአማራ ከሁለት አመት ነው ከሶስት አመት በፊት ሰደፊ ትግራይ ክልል ላይ ሕወሓት መጥቶ ህዝብ የማይካድራ ህዝብን ገደለ ብሎ ሲያወራ ነው። ውሸት ነው። የአማራ ፋሚሊ ገደሉ ሲላል ነበር ከሁለት ዓመት ሶስት አመት ማንም አይዋሽም። እዚህ ያለው አማራም ብትሆን ትግራይ ምትሆን እኔ አሁን ዮኒ ማኛ ነገር ያለው ቲክታክ ላይ ነው ፌስቡክ ላይ ነው የማውቀው። ከጦርነቱ በፊት የሚያወራው ነገር ያስቀኝ ነበር። ምናምን እሱ ጂጂ ምናምን ፌስቡክ ላይ ነው የማውቃቸው። ዮኒ ማኛ ነው የጀመርኩት ለመጀመሪያ ጊዜ ሁለት ሺህ ሀያ አንድ ላይ ትግራይ ላይ ሴቶች ትናንትና ደግሞ ምን አለ ማይካድራ ላይ የአማራን ህዝብን የጨፈጨፈ ሕወሓት ነው አለ። በሁለት ዓመት ውስጥ አንድ አንድ አይነት ክስተት አንድ አይነት ጥፋት ህዝብን ይጠፋበት በአንድ አይነት ክስተት ሁለት ቃል ነው የጣለው። ገባሽ አይኖ አቃል ማንም አማራ አይደግፈውም ይሄን ልጅ፣ ማንም አማራ ልጅ ማለት ነው። ማንም የኦሮሞ ልጅም አይደግፈውም። ብቻ የማይሰራ አካባቢ ከሆነ ማለት ነው እንጂ ይህንን ይህንን የሚደገፍ ሰውም አይደለም።